የነገዋን ኢትዮጵያ ማለትም የሃያ አንደኛው ክፍለ ዘመን የፖለቲካ ሪዮት ዓለምን የሚከተሉ ፖለቲክስን ከህዝቦች ጋር አስተሳስረው የላቀች ኢትዮጵያ ለመመስረት የሚጥሩ ፖለቲከኞችን ለማፍራት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ አዲስ ያስመረቀው የተተኪ ፖለቲከኞች ማሰልጠኛ አካዳሚ ነው። ይህንን እንዲመሰረት ምክንያት የሆነው አጠቃላይ የዓለም ፖለቲካ በፍጥነት እየተለወጠ ነው፣ በጣም በፍጥነት ከቴክኖሎጂው መዘመንና ከዓለም አቀፍ በርካታ ተለዋዋጭ ጉዳዮች ጋር ተያይዞ የዓለም የፖለቲካ ኦርደር እየተለወጠ ነው። እሱን ተከትሎ የቀጠናውም ሆነ የኢትዮጵያ ፖለቲካ በፍጥነት እየተለወጠ ነው። ይሄ የሚለወጥ ፖለቲካ በጥንቱ የፖለቲካ አስተሳሰብ በተፎካካሪም ሆነ በመንግስትነት የሚታሰብበት መንገድ ከድሮ በተለየ መንገድ ካልሄድን በስተቀር አዲሱን ዘመን የዋጀ ፖለቲካ ወደፊት ኢትዮጵያ ውስጥ መስራት አይቻልም። በዓለም ላይ እንደሱ መሆን አይቻልም። ስለዚህ አዲሱን ዘመን መጪውን ዘመን የዓለም የፖለቲካ ኦርደር ካች የሚያደርግ ወይም ከእሱ ጋር ተገናዝቦ መራመድ የሚችል ፖለቲካ የምናስብ ከሆነ አካዳሚ ወይንም የሰለጠነ ሰው ማዘጋጀት አለብን። አንዱ እሱ ነው። ማንበብና ማሰላሰልን ባህል ያላደረገው የኢትዮጵያ የፖለቲካ ርዕዮተ ዓለም አንድ ሁለት እያለ አመታት ተቆጥረው አሁን ያለንበት ርዕዮተ ዓለም ላይ ደርሷል። የሀገሪቱ የፖለቲካ ርዕዮተ ዓለም ረዥም ዘመናትን ያስቆጠር እንጂ ከሀሳብ ልውውጥ ይልቅ ጠመንጃን ምርጫው እያደረገ አሁን ሀገሪቱ ላለችበት የፖለቲካ መልክ ደርሷል። የኢትዮጵያ ፖለቲካ ታቋዋለ ብዙም በንግግር ላይ የተመሰረተ አይደለም። በመነጋገር በመግባባት የተሻለው ሀሳብ የበላይነት እንዲወሰድ ዲስኮርስ ላይ መሰረት ያደረገ አይደለም። ለረጅም ዘመን ይሄ የፖለቲካ ባህል ወይም ፖለቲካል ካልቸሩ የለንም። አባቢዎት በጠመንጃ የሀሳብ ልዩነት ያለውን ሰው በማስወገድ በመግደል በሴራ በመጥለፍ ስም በማጥፋት በሚስካራክተራይዜሽን ላይ የተመሰረተ ፖለቲካ ነው የምናካሂደው። ይሄ ከእኛም በፊት እድሜ በፊት የጀመረ እኛም ከተወለድን በኋላ እና ካደግን ጀምሮ ተከትሎን የመጣ አሁንም ፕሮባብሊ ተረባረበን ካላስቆም ነው ሊቀጥል የሚችል አደገኛ ትራጀክተሪ ነው። ኢትዮጵያ የቀደም ታሪክ ባለቤትና የስልጣኔ ማማ በሚል ስሟ በገናናነት ይጠራል። እድሜ የጠገበው ሀገር ታዲያ ባለፉት ዘመኗ ወጥ የሆነና ሁሉንም የሚያስማማ የፖለቲካ ስርዓት መገንባት ሳትችል እንደቆየች ይነሳል። በተለይ በሚከተሉት የፖለቲካ ርዕዮተ ዓለም የሚለያዩት ኤሊቶች ወደ አንድ ሀሳብ ከመምጣት ይልቅ ለመጠፋፋት መሮጣቸው ዘመናዊ የፖለቲካ ባህል እንዳይዳብር አድርጎት ቆይቷል። ባህሉም ችግርን በውይይት ሳይሆን በጠመንጃ መፍታትን መሰረት ባደረገ አሁ ድ እንዲቃኝ አድርጎ ሰንብቷል። ፖለቲካውን የሚዘውሩት ኤሊቶችም ከሀገር ይልቅ የራስ ጥቅምን በማስቀደማቸው ኢትዮጵያ ከእድገት ይልቅ ድህነት ተከናንባ ዘመናት አልፈዋል። በሌላ በኩል ደግሞ ለዚህ ኋላ ቀርሳቢ መለወጥ በእውቀት ላይ በመመስረት ለሁሉም እኩል የሆነ ፍትሐዊ የስልጣን ክፍፍል ያለባትና የዜጎች ጥቅም የሚረጋገጥባት ሀገር እንድትሆን በርካታዎች ታግለዋል። ከቅርብ ዓመታት ወዲህ ደግሞ ለተለያዩ የፖለቲካ ሐሳቢዎች በሩን የከፈተውና ምህዳሩን ያሳፈው የለውጡ መንግስት ጥሪን ተከትሎ በርካታዎች በሀሳብ የመሟገት ድልን አግኝተዋል። እንዲህ ያሉ ተግባ ተግባራትን ለማስፋት ታዲያ እንደ ኢዜማ ያሉ ማሰልጠኛዎች አስተዋጽኦቸው ይጎላ ነው። ጠንካራ ሀገር እንዲኖረህ ከፈለግ ጠንካራ የሆነ መንግስት ያስፈልጋል። ጠንካራ መንግስት እንዲኖረ ደግሞ ጠንካራ የፖለቲካ ድርጅትና ድርጅት በእውቀት ላይ ተመስርቶ ፖለቲካ የሚሰሩ ፖለቲከኞች ያስፈልጋሉ። ስለዚህ ይህን የመሳሰሉ ነገሮችን ለመስራት እውቀት የሚገበይባቸው የፖለቲካ አካዳሚዎች ያስፈልጋሉ ማለት ነው። በመሰረቱ የጋራ በሆኑ ጉዳዮች ላይ በዚህ መልኩ ሄደን የጋራ ማዕከል ከሌለን እኛ እውነት በምንለው የተወሰነ ደረጃ ፖለቲካ ሊያሰራ በሚችል ማዕቀፍ መረጃዎቻችን፣ እውቀቶቻችን የሚመነጩበት ግንኙነቶቻችን የሚመነጩበት አንድ ማዕከል ከሌለ ፖለቲካ እንዴት በአንድ ሀገር ውስጥ መስራት ይቻላል? አይቻልም። ይሄ ስላልነበረ ነው ወደ ጠመንጃ የተገባው። በእርግጥ ፖለቲካዊ እንቅስቃሴ ማንም ባሻው ጊዜ ዘሎ የሚገባበት ሳይሆን በእውቀትና ስለ ሕዝብ ብሎም ስለ ሀገራዊ ጉዳዮች ከፍ ያለና አንድ እርምጃ የቀደመ መረዳትን የሚጠይቅ ነው። ጥንት የነበረው የእብሪትና የትምከተኝነት የፖለቲካ ባህል ከነበረበት አዙሪት ወጥቶ ሀሳብን መሰረት ያደረገ እንዲሆንም ያስፈልጋል። ከግል ጥቅም ይልቅ ሀገርና ሕዝብን ያስቀደመ ፖለቲከኛን መፍጠርም፣ እንዲሁም ማንም ስራ የፈታ ሰው ወይ ስራ የሌለው ሰው ወይ በሆነ አካል ያኮረፈ ሰው መጥቶ የሚገባበት የሙያ መስክ አለመሆኑን መረዳት ያስፈልጋል። በመጀመሪያ ደረጃ ስለዚህ በእውቀት ነው መሰራት ያለበት። በእውቀት መሰራት ካለበት ደግሞ ያ እውቀት የሚገበይበት ሁኔታ ያስፈልጋል። ሰከን ብሎ የሚያስብ ቁጭ ብሎ የሚያስብ ከጊዜያዊ የታክቲካል ጥቅሞች፣ ከጊዜያዊ የቡድን ጥቅም፣ የግለሰብ ጥቅም ተሻግሮ ሀገርን ማየት የሚችል ህዝብን በተደራጀ ፖለቲካ በተደራጀ ሀሳብ የተሻለ ቦታ አደርሳለሁ ለማለት የተደራጀ ሀሳብ ያስፈላጋል። ይህንን እና ሀሳብ ለማደራጀት ደግሞ መፍትሄው አካዳሚ ነው። የሁላችንም ህይወት በአንድ ላይ ክቡር ሆኖ ኃይልን ካላገኘ የእያንዳንዳችን ህይወት በተናጠልም ዛሬም ሆነ ነገ ዋጋ ሊኖረው አይችልም። ለሌላው ሰው ህይወት ዋጋ ስንሰጥ ለራሳችንም ህይወት ዋጋ መስጠታችን ነው። የሌላውን ሰው ህይወት ስናራክስ የራሳችንም ህይወት ማራከሳችን ነው። እያንዳንዳችን አምጣ የወለደችንና ተጨንቃ ያሳደገችን እናት አለችን። ለእያንዳንዳችን እናት የእያንዳንዳችን ህይወት መለወጫ የሌለውና በምንም የማይመነዘር የነጠረ ንጹሕ ፍቅር ነው። ግፍ ማለት በዚህ በማይመነዘር የነጠረ ንጹህ ፍቅር ላይ ጉዳት ማድረስ ማለት ነው። በአንዲት እናት ላይ የደረሰ መሪር ሐዘናችን የእናቶች ሁሉ የሚሰማቸው መሪር ሐዘን ነው። የአንድ እናት እንባ አገርን የሚያጥለቀልቅ የእንባ ጎርፍ ሊሆን ይችላል። ተቃርኖ መለያው በሆነው የሀገራችን የቅርብ ዘመን የፖለቲካ ትርክት ውስጥ የተለያዩ የፖለቲካ ኃይሎች የሀሳባቸውን ተቃራኒ የሆኑ ቡድኖችን ይፈርጃሉ። ከትብብርና ከህብረት ይልቅ ልዩነትን ያጎላሉ። ይህም የሀገራችንን ፖለቲካ ከሀሳብ ይልቅ ተቃርኖ ባህሉ እንዲሆን አድርጎታል ይላል። ለተቃርኖ ፍረጃ በጥቅም ላይ ከዋሉት የመለያ ስያሜዎች መካከል ነፍጠኛ፣ ትምክህተኛ እና ጠባብ የሚባሉ በዋነኝነት የሚጠቀሱ ናቸው። ቪሽ ሳይክል ነው። የመጥፎ ነገር ሽክርክሪት ውስጥ ነው የምትገባው። ምክንያቱም አንተ ከገባ ዴሞክራታይዝ አታደረግም በባህሪህ በጠመንጃ ከመጣ ሁለተኛ ወይ የሆነ ሃይማኖት ወይ የሆነ እምነት የሆነ ቡድን ጥያቄን፣ ፍላጎትን የበላይ አድርገት መጣለ ሶ ከዚህ ከተመንጃ ፍሮም ዘ ባራል ኦፍ ዘ ገን የሚወለደው እንደዚህ አይነት ለሆነ ፍጆታ የሚውል ፖለቲካ ነው። ይሄ ምን ይሆናል? ሳይክሊክ ነው የሚሆነው አንተ ዛሬ ነገኔ ከዛ በኋላ ሰምባዲ ምናምን ለሁላችንም የሚሰራ ግን ነገር አይወለድም ከዚህ ይሄ ነው ችግሩ። ስለዚህ ይህን ሳይክል ሰብረን ፖለቲካ በሰላማዊ መንገድ በዲሞክራሲያዊ መንገድ በውይይትና በድርድር መስራት መቻል አለብን። ስለዚህ እውቀት ላይ መመስረት አለበት ማለት ነው። ሀሳብ ያመነጫሉ። ለማህበረሰባቸው በሚያመነጩት ሀሳብ አሁን መንግስት የሆነው አካል እንዲተገብረው ተገብረው አድቮኬት ያደርጋሉ። ስለዚህ ለህዝብ አይንና ጆሮ ድምፅ ይሆናሉ ማለት ነው። እንደዚህ አይነት የፖለቲካ አካዳሚዎች እውቀት የሚሸምትባቸው ሁኔታዎች በጣም አስፈላጊ ናቸው።